ሰላም እንደምን አላችሁ? ውድ የኢትዮ ቲቶሪ ዩቱብ ቻናላችን ቤተሰቦች ሰላም ታይበ እያላችሁበት ይድረሳችሁ። እንኳን ደህና መጣችሁ ወደ ኢትዮ ቲቶሪ ዩቱብ ቻናል። በዚህ ቻናል የተለያዩ መሰረታዊ የአማርኛና የእንግሊዝኛ ትምህርቶችን ታገኛላችሁ። ለዚህ ቤተሰብ አዲስ ከሆናችሁ ሳብስክራይብ በማድረግ ቤተሰብ በመሆን በየጊዜው የምንለቀቁ በጣም ጠቃሚ የሆኑ መሰረታዊ ትምህርቶቹን በቀላሉ ታገኛላችሁ ማለት ነው ቤተሰቦቻችን። ከዚህ በተጨማሪ ደግሞ ከእኛ ጋር ማጥናት የምትፈልጉት አማርኛ፣ እንግሊዝኛ፣ ኦሮምኛ በትንሽ ጊዜ ውስጥ በትንሽ ወራቶች ውስጥ ለምዳችሁ መጻፍና ማንበብ ችላችሁ መውጣት የምትፈልጉት ሌሎችም ትምህርቶች መማር የምትፈልጉት በታች ባስቀመጥንላችሁ ስልክ እየደወላችሁ ከኛ ጋር እየተማሩ ከሚገኙ ተማሪዎቹ ጋር ተቀላቅላችሁ በግልም በግሩፕ ማጥናት ትችላላችሁ ማለት ነው። ስለዚህ ስልኮቻችን ይይዛችሁ፣ በኢሞ በዋትሳፕ በቴሌግራም እየደወላችሁ መጀመር መማር ትችላላችሁ ማለት ነው። ቤተሰቦቻችን ዛሬ ደግሞ እጅግ በጣም አስፈላጊና አስተማሪ የሆነ ቪዲዮ ይዤላችሁ መጥቻለሁ ማለት ነው። ቤተሰቦቻችን ብዙ ተማሪዎች ከኔ ጋር የሚማሩት ሲጽፉ የሚቸገሩባቸው ፍጠላቶች አሉ። ብዙ ጊዜ አራተኛና አንደኛ አምስተኛ እና የመጀመሪያ ፍጠላቶቹ ላይ የሚመሳሰል ነገር ስላለ ብዙ ተማሪዎች ይቸገራሉ። ስለዚህ ዛሬ ቃላቶችን በእነሱ መጨረሻ መጨረሻ ፊደል እያደረ ናቸው እየተጠቀምን አንደኛ እና አምስተኛ እያነጻጸር እናያለን ማለት ነው። ቤተሰቦቻችን መጀመሪያ ደብተርና እስክብርቶ ማዘጋጀት ግድ ይላል። ከዛ እየጻፋችሁ ትከታተሉኛላችሁ ማለት ነው። ከመጀመሪያው ጀምር እናያለን። ቤተሰቦቻችን በጣም አሪፍ እንግዲህ ውድ የኢትዮ ቲተሩ ቤተሰቦቻችን እዚህ ጋር እንደምትመለከቱት እነኚህ ቃላቶች ባለሶስት ባለሶስት የሆኑት ናቸው። በዚህ በኩል ያሉት እነኚህ ደግሞ ባለአራት ባለአምስት ባለስድስት ሆሄ የሆኑ ቃላቶች ናቸው ማለት ነው ቤተሰቦቻችን። ስለዚህ እያንዳንዷን ቃላት በደንብ አድርገን እያየን የመጨረሻ ፊደል አምስተኛው ወይ አንደኛው ነው የምንጠቀመው የምለውን እያየን እንሄዳለን ማለት ነው ቤተሰቦቻችን። በጣም አሪፍ። ለምሳሌ የመጀመሪያው ሀምሌ አያችሁ፣ ሀሚሌ ሀምሌ ስንል ሌ የመጨረሻዋ ስንተኛዋ ፊደል ናት? ከሌ ቤተሰብ አምስተኛዋ ፊደል ናት። ሃምሌ አያችሁ፣ ሌ ጎተት እናደርጋታለን ትጎተታለች ማለት ነው። ስናንብ በአፋችን ትጎተታለች። ሃምሌ አያችሁ፣ ሃምሌ ሳይሆን ሃምሌ ሃምሌ እያለ ነው የምናንበው። ሶ ያኔ አያችሁ፣ ሃምሌ ስንል አምስተኛዋ ባለቀለበቷ ሌ ናት የምንጠቀማት ማለት ነው ቤተሰቦቻችን። ልብ ብላችሁ ተመልከቱ። ሃምሌ አያችሁ ሌ የምል ጭቁን አድርጋችሁ ረዘም አድርጋችሁ የሚታነቡ ፊደል አለ ማለት ነው። ቤተሰቦቻችን በጣም አሪፍ። አሁን ደግሞ ከእሷ ጋር እያነጻጽርን ፊት ለፊት ያለችዋት እናያታለን። ኦኬ። እችኛዋን ስናነብ ደግሞ ሰቀለ አያችሁ፣ ለ የመጀመረው ምናምን አልለ፣ ሰቀሌ ምናምን አልለ፣ ሰቀለ በቃ አጠራ አድርገን ነው የምንጠራው። ስለዚህ ሌ ፊደል የመጀመሪያዋን ነው የተጠቀምናት ማለት ነው። ቤተሰቦቻችን በጣም አሪፍ። አሁን ለምሳሌ አምስተኛ ብንጠቀም ኖሮ ይሄኛው እንዴት ነው ምናነበው? ሰቀሌ ሰቀሌ ሰቀሌ ምናምን እያለ ስናነብ ትርጉሙ አይመጣም። ሶ የመጀመሪያውን ቀለል አድርገን ስናነብ ሰቀለ አያችሁ። ይሄኛው ደግሞ ሀምሌ ሀምሌ ስንል ሌ የሚል ረዘም ተብሎ የምንነበው ፊደል አለ ማለት ነው። መጨረሻ ላይ በጣም አሪፍ ሶ ሀምሌ ስንል አምስተኛዋን ነው የምንጠቀመው መጨረሻ ላይ እዚች ጋር ደግሞ ሰቀለ ስንል የመጀመሪያ ይቷን ሌ ነው የምንጠቀመው ማለት ነው ቤተሰቦቻችን በጣም አሪፍ ኦኬ ሀምሌ ሰቀለ በጣም አሪፍ በሁለተኛም ላይ ተመሳሳይ ነገር ነው የምንመለከተው ቤተሰቦቻችን እዚች ጋር ሱማሌ ታያቸው ሱማሌ ሱማሌ ሳይሆን ሱማሌ ምትል ነገር አለች ማለት መጨረሻ ሶ ሱማሌ የምለው እንደዚህ አይተናል። ከዛ ደግሞ እዚች ጋር በቀለ በቀለ ታያችሁ? በቀለ ስንል የሆነ የተከልነው ነገር በቀለ ማለት ነው፣ የሆነ እህል የዘራ ነው በቀለ። በጣም አሪፍ ሶ በቀለ ስንል ሌ የመጀመሪያ ነው የምንጠቀመው፣ ግን ሱማሌ ስንል አምስተኛዋን ለ ረዘም ተብላ የምትነበቧን እንጠቀማለን ማለት ነው። ቤተሰቦቻችን በጣም አሪፍ ኦኬ ሶስተኛዪቱ ደግሞ እኔ እየፈጠንኩ ከሆነ እናንተ ፎዝ እያደረጋችሁ ድምፁን በተደጋጋሚ እየጠራችሁ የሆነ ልዩነቱን ትለማመዳላችሁ። ቤተሰቦቻችን በጣም አሪፍ ኦኬ። አሁን ሶስተኛም በአጋጣሚ በሌ ነው የሰሯት። ስለዚህ አሞሌ አያችሁ፣ አሞሌ፣ ሌ፣ አሞሌ፣ አሞሌ ጨው የሚባለው የምታውቁት ከሆነ አሞሌ አያችሁ፣ አሞሌ። እዚች ጋር ደግሞ ተከለ ተከለ በቀላል ተከለ ተከሌ ምናምን የምን ነገር የለም። ረዘም ተብሎ የምንነበብ ነገር የለም ማለት ነው። ፊት ለፊት ላይ ሶ በመጀመሪያ ቤቱ ላይ አሞሌ አሞሌ ስንል ሌ የምትል ነገር አለች ማጨረሻ ላይ። እዚጋ ግን ተከለ ኖርማል ብለን እናነባለን ማለት ነው። ቤተሰቦቻችን በጣም አሪፍ ሶ አሞሌ ተከለ አያችሁ እንደዚህ ብላችሁ ጣፉ ብትባሉ የትኛው እንደምትጠቀሙ የራሳችሁን እየገመገማችሁ ታያላችሁ ማለት ነው። ቤተሰቦቻችን በጣም አሪፍ ኦኬ፣ በጣም አሪፍ እዚች ጋር ደግሞ ስያሜ አያችሁ፣ ስያሜ፣ ስያሜ። በጣም አሪፍ ስያሜ፣ አያችሁ፣ ስያሜ፣ ስያሜ፣ ሜ የሚል ድምፅ አለ ማለት ነው በዚህ ሰዓት አሁን ሜ ባለቀለበቷን ነው የምንጠቀመው ማለት ነው። ቤተሰቦቻችን በጣም አሪፍ። ስያሜ ስንል እዚች ጋር ደግሞ ሰለመ ሰለመ፣ አያችሁ ሰለመ ስንል በቀላሉ ሜ ምናምን እያለ የምናስረዝመው ነገር የለም። ሰለመ የመጀመሪያዊቷን ሜ በቀላሉ እንጠቀምና ሰለመ የምለውን እንደዚህ እንጽፋለን ማለት ነው። ቤተሰቦቻችን በጣም አሪፍ። ሶ ስያሜ ከዛ ሰለመ ብለናል። በጣም አሪፍ። አምስተኛዋ ደግሞ ገበሬ አያችሁ፣ ገበሬ ገበሬ ስንል ገበሬ ሬ ባለቀለበቷ ናት። ሬ ገበሬ። እዚች ጋር ደግሞ ሰበሬ ሰበሬ፣ አያችሁ፣ ሰበሬ ስንል ሰበሬ ሰበሬ ምናምን እያለን እናስረዝመው ነገር የለም ማለት ነው። ሶ አንደኛው ነው የምንጠቀመው ማለት ነው። ገበሬ ጉማሬ ምናምን ስንል ሬ ረዘም ተብላ የምትነበብ የምትጎተት አምስተኛው ፊደል ናት። ሶ እሷ ነው የምንጠቀመው ማለት ነው። እዚህ ጋ እንዳያችሁት ገበሬ፣ ጉማሬ፣ በርበሬ ምናምን ስንል መጨረሻ ላይ ይችኛው ነው የምንጠቀመው ማለት ነው ቤተሰቦቻችን። እዚ ጋ ደግሞ ሰበሬ፣ ሰበሬ፣ ሰመሬ ምናምን ስንል ደግሞ የመጀመሪያው ሬ ነው የምንጠቀመው ማለት ነው ቤተሰቦቻችን። በጣም አሪፍ ኦኬ በደንብ እየተከታተላችሁ እንደሆነ ያው ብዙ ተማሪ ስለሚቸገር ነው እንደዚህ አይነት ቪዲዮ ማመጣላችሁ ነው። እኔ የማስተምራቸው ተማሪዎች ብዙ አይነት ባህሪ ያላቸው ተማሪዎች አሉ፣ ግን አብዛኛው ተማሪ የሚቸገረው የቱ ጋር እንደሆነ አይቼ ነው ይህን ቪዲዮ ማመጣላችሁ። በጣም አሪፍ ኦኬ። እዚች ጋር ደግሞ ነሀሲ አያችሁ፣ ነሀሲ ሲ የሚል ድምፅ አለ ማለት ትጎተታለች። መጨረሻ ነሀሲ አያችሁ ነሐሴ ስንል ሲ ባለቀለበቷን ወይም ረዘም ተብላ የምትነበቧን እንጠቀማለን ማለት ነው። ቤተሰቦቻችን በጣም አሪፍ። እዚችጋ ጋር ደግሞ ነከሰ ነከሰ። አያችሁ ነከሰ ስንል ምንም የሚጎተት ነገር የለም። ማጨረሻ ነከሰ ነከሰ፣ ነከሴ ምናምን አንለው። ሶ ቅድም ናሴ ስንል ሲ የምል ድምጽ አለች፣ እዚች ጋር ግን የለች። ስለዚህ በቀላሉ ነከሰ። በጣም አሪፍ ነሐሴ ነከሴ አያችሁ፣ ነሐሴ። ከዛ ነከሰ እንላለን። በጣም አሪፍ ኦኬ። ከዛ ደግሞ እዚች ጋ ማወቄ ሶ እዚች ጋ ቤተሰቦች፣ አሁን ማወቄ ስትሉ የራሳችሁን ነው አይደለም፣ የምትገልጹት የራሳችሁ የሆነ ነገር ነው የምትገልጹት። ልክ እንደዚህ አሁን፣ ብዙ ጊዜ በዚህ አጋጣሚ ልንገራችሁ፣ ብዙ ጊዜ የራሳችሁ የሆነ ነገር ለመግለጽ ስትፈልጉ ልብሴ፣ ወይም ብሬ፣ አቅሜ፣ ቤተሰቦቼ፣ እናቴ አባቴ ጓደኞቼ ምናምን እያላችሁ የራሳችሁ የሆነ ነገር ወይም የራሳችሁ እናንተ ያደረጋችሁትን ነገር ለመግለጽ ስትፈልጉ መጨረሻ ላይ የምትመጡዋን ነገር ባለቀለበቶቹ ናቸው። በየትኛውም ቦታ ላይ ቢሆን ሰሪቼ፣ በልቼ፣ ቁጭ ብዬ ምናምን ስትሉ መቼም ቢሆን መጨረሻ ላይ የምትመጣ ፊደል ባለቀለበቷ ናት ማለት ነው። ቤተሰቦቻችን ሶ እዚች ጋ ማወቄ ማወቄ ስንል አያችሁ ቄ ባለቀለበቷን እንጠቀማለን። ከዛ ደግሞ እዚች ጋ አለቀ አለቀ አለቀ ስንል ደግሞ በቀላሉ የመጀመሪያዊቷን ቀ ተጠቅመናል ማለት ነው። መጨረሻ ላይ ቤተሰቦች በጣም አሪፍ ሶ ማወቂ፣ ከዛ አለቀ። በጣም አሪፍ አምስተኛና አንደኛው እያነጻጸርን ያህል ነው ማለት ነው ቤተሰቦቻችን። ስለዚህ ይህን ትምህርት አሁን ገና ፊደላቶች ላይ ቃላት እየመሰረታችሁ ያላችሁትም እንደገና ደግሞ እየጻፋችሁ መጻፍ ላይ ተቸገራችሁ ማንበብ ላይ ደግሞ ስታነቡ የምትቸገሩ በሁሉም ደረጃ ላይ ያላቸው ተማሪዎች ማወቅ የሚያስፈልግ ነገር ነው ማለት ነው ቤተሰቦቻችን በደንብ አድርጋችሁ እንድትለማመዱ አበረታታችኋለሁ ማለት ነው ቤተሰቦቻችን በጣም አሪፍ ኦኬ የመጨረሻዋ ደግሞ አስቤ አያችሁ አስቤ አስቤ ነበር ወይም አስቤ አላውቅም ምናምን እያላችሁ አስቤ አላውቅም ወይም አስቤ ነው ያደረኩት ምናምን እያላችሁ ስታሩ ብዙ ጊዜ አስቤ ስትሉ ቤ የምትል ድምፅ አለች መጨረሻ ላይ ሶ እሷ አምስተኛዋ ፊደል ናት የምትሆነው ማለት ነው። አስቢ ስትሉ፣ ከዛ ደግሞ አስበ ለማለት ከፈለጋችሁ እንደዚህ ብሎ አሰበ፣ አያችሁ። እንደዚህ አስብ ምናምን ስትሉ ደግሞ ቤ የመጀመሪያ ዊቷን ትጠቀማላችሁ ማለት ነው። ቤተሰቦቻችን በጣም አሪፍ። ኦኬ ሶ እነኚህ አሁን ባለሶስቶች ናቸው። እነኚህ ሁለት መስመሮች ባለሶስቶች ናቸው ማለት ነው። ባለሶስት ሆሄ የሆኑ ቃላቶችን ተጠቅመን አምስተኛና አንደኛ ፊደላቶችን መጨረሻ ፊደል እያደረግን ስንጽፍ ደግሞ ስናነብ እንዴት እንደምንጠቀማቸው አይተናል ማለት ነው። ቤተሰቦቻችን አሁን ደግሞ ከሶስት በላይ ፊደላቶቹን የያዙ ቃላቶችን እያየን እንሄዳለን ማለት ነው። ቤተሰቦቻችን በጣም አሪፍ። እዚቺ ጋ አስተባብሬ አስተባብሬ አያችሁ አስተባብሬ አስተባብሬ ያላችሁ አስተባብሬ ያላችሁ፣ እናንተ የሆነ ነገር አስተባብራችሁ እንዳደረጋችሁ እየነገራችሁ ነው ማለት ነው። ሶ አስተባብሬ ስትሉ ራሳችሁን እየገለጻችሁ ስለሆነ ስለ ራስ ሲሆን ደግሞ መጨረሻ ላይ የምንጠቀመው አምስተኛዋ ፊደል ስለሆነች አስተባብሬ ስትሉ ሬ አምስተኛዋን ትጠቀማላችሁ ማለት ነው። ቤተሰቦቻችን በጣም አሪፍ ኦኬ። ፊት ለፊት ደግሞ አስተባበረ ስንል የትኛው ነው የምንጠቀመው? ቤተሰቦቻችን አስተባበሬ፣ አስተባበረ፣ አስተባበር ሬ ብለን የምናስረዝመው ነገር የለም። ሶ አስተባበረ የመጀመሪው ሬ ነው የምንጠቀመው። አስተባብሬ፣ ተምሬ ምናምን እያለን ስንጠቀም ደግሞ ሬ ባለቀለበቷ ነው የምንጠቀመው ማለት ነው ቤተሰቦቻችን። በጣም አሪፍ ኦኬ። ሁለተኛይቱ ደግሞ ሁለተኛይቱ ደግሞ በብርሌ በብርሌ። አያችሁ፣ በብርሌ ብርሌ ታጡታላችሁ አይደለ? ያው ጠጅ የምንጠጣበት ሶ፣ ጠጅ በብርሌ ይባላል። ሶ በብርሌ ስትሉ እንዴት ነው የምታደርጉት? ሌ ባለቀለበቷን ነው የምትጠቀሙት ማለት ነው ቤተሰቦቻችን። ኖ እኛ ኖርማሊ የምንጠቀመው ቃላት ባይሆንም እናንተ አጠራሩን እንድትለማመዱ ያው ቃላቶቹን ማግኘት ስላለብኝ ነው ያመጣውላችሁ። ስለዚህ በብርሌ ስትሉ ሌ ባለቀለበቷን ትጠቀማላችሁ። ከዛ ደግሞ እዚች ጋር ተማማለ ተማማለ ስንል ደግሞ አንድ ሰው ከሆነ ነገር ጋር መሐላ አደረገ ወይም ተማማለ ወይም ስምምነት አደረገ እንደማለት ነው። ሰው ተማማለ ስንል ተማማለ የመጀመሪያ ይተዋለ ተጠቅመን ተማማለ ብለን እንጽፋለን። ሌላ ብዙም የሚያስቸግር ነገር አይኖርም ማለት ነው ቤተሰቦቻችን፣ በጣም አሪፍ ኦኬ። እዚች ጋር ደግሞ ተከስሼ አያችሁ። ተከስ ተከስሼ ስትሉ ቅድምም እንዳነጋርኳችሁ ሰሪቼ በሊቼ እያለን እንደምናነባው ሁላ እንደምንጽፈው ሁላ እዚህ ጋር ተከስሼ ስትሉ የራሳችሁን ነገር እየነገራችሁ ነው ማለት ነው። ሶ ያን የመጨረሻ ላይ የምትጠቀሙት ሼ ባለቀለበትዋን ፊደል ትጠቀማላችሁ ማለት ነው። ቤተሰቦቻችን እዚህ ጋ አሁን በተደጋጋሚ ፊደል ማስተምራችሁ ለምንድን ነው ብዙ ተማሪዎች በተደጋጋሚ መማር ወይም መለማመድ ይጠበቅባችኋል። አንዳንዶቹ በቀላሉ ትይዛላችሁ? አንዳንዶቹ ደግሞ በተደጋጋሚ መለማመድ ይጠበቅባቸዋል ማለት ነው ቤተሰቦቻችን ብዙ ጊዜ አማርኛ የመጀመሪያ ቋንቋ ያልሆኑ ልጆች ብዙ ጊዜ እንደዚህ አይነት ነገሮችን ለመረዳት በጣም ስለሚቸገሩ በተደጋጋሚ ማየት ማወቅ ይጠበቅባቸዋል ማለት ነው ቤተሰቦቻችን በጣም አሪፍ ሰ ተከስሸ ስንል ሼ ባለቀለበቷ እንጠቀማለን ከዛ ደግሞ ዚች ጋር ተረበሸ ተረበሸ አያችሁ ተረበሸ ስንል በቀላሉ የመጀመሪያውን ሼ እንጠቀማለን ሺ ብለን ምናስረዝመው ነገር የለም ማለት ነው ቤተሰቦቻችን በጣም አሪፍ ኦኬ ሌላ ደግሞ እዚች ጋር ረዘም ያለች ባለ ስድስት ወህ የሆነች ቃላት እናያታለን እዚህ ጋ ተሽኮር ተሽኮርሚሚ እያችሁ አሁንም ስለ ራሳችሁ ነው እየነገራችሁ ያላችሁ ማለት ነው ተሽኮርሚሜ እንደዚህ ሆንኩ። ተሽኮር ሚሜ እንደዚህ ወርኩ ምናምን እያላችሁ ስታወሩ ሚ ባለቀለበቷን መጨረሻ ላይ ትጠቀማላችሁ ማለት ነው ቤተሰቦቻችን በጣም አሪፍ ሶ ተሽኮር ሚሜ ከዛ ደግሞ እዚች ጋር ተሽኮረ መመ ተሽኮረ መመ ስንል ደግሞ መመ መጨረሻ ላይ ምንም እናስረዝመው ነገር የለም ተሽኮረ መመ መመ የመጀመሪያ ሁለት ጊዜ እንጠቀማለን ማለት ነው ቤተሰቦቻችን በጣም አሪፍ ኦኬ በደንብ አድርጋችሁ አሪፍ ነገር እያገኛችሁ እንደሆነ የተስፋ አደርጋለሁ አሁንም አልጨረስናችሁም እናንተ እያንዳንዱ ነኝ እያነበባችሁ መለማመድ ይጠበቅባችኋል ማለት ነው ቤተሰቦች በጣም አሪፍ ኦኬ እዚች ጋር ደግሞ መምህሬ አቻችሁ መምህር ስትሉ አሁን የራሳችሁን መምህር ወይም እናንተን የሚያስተምር መምህር አለ ስለሱ እየነገራችሁ ነው ማለት ነው ሶ ከእናንተ ጋር የተገናኘ ነገር ስሉሆ መጨረሻ ላይ መምህሬ ስትሉ አምስተኛን ሬ ነው የምትጠቀሙት ማለት ነው። ቤተሰቦቻችን በጣም አሪፍ። እዚች ጋር ደግሞ አማረሬ፣ አማረሬ አያችሁ። አማረሬ የሆነ ምሬት ውስጥ ገባ በሆነ ጉዳይ ላይ አማረሬ ምናምን ለማለት ስትፈልጉ አማረሬ፣ አማረሬ እያላችሁ የመጀመሪያውን ሬሬ በቀላሉ ትጠቀማላችሁ ማለት ነው። ቤተሰቦቻችን በጣም አሪፍ። ኦኬ። ሌላ ደግሞ መነኩሴ ያችሁ መነኩሴ መነኩሴ መነኩሴ ናቸው እሳቸው መነኩሴ ናቸው ምናምን እያላችሁ ስጽፉ ወይም ስታነቡ መነኩሴ ስትል ሴ ባለቀለበቷዋን እረዘም ተብላ የምትነበቧን ትጠቀማላችሁ ማለት ነው ቤተሰቦቻችን በጣም አሪፍ እዚች ጋር ደግሞ ተከሰሰ አያችሁ ተከሰሰ ተከሰሰ ወይ በሆነ ወንጀል ተከሰሰ ወይም በሆነ ነገር ግስ የተመሰረተበት ለማለት ስንፈልግ ተከሰሰ እንላለን። አደለ ሶ ተከሰሰ ስትሉ ደግሞ ቀጥታ ሴ ሴ የመጀመሪያውን ትጠቀማላችሁ ማለት ነው። ቤተሰቦቻችን በጣም አሪፍ። ኦኬ አያቸው መነኩ ሴ ስትሉ ሴ፣ እዚጋ ተከሰሰ ስትሉ ደግሞ ሰ ምንም የምታስደዝሙት የምትጎትቱ አይነት ነገር የለም። ሶ በቀላሉ ነው የምታነቡት ማለት ነው። ቤተሰቦቻችን በጣም አሪፍ። አሁን ወደ መጨረሻ አካባቢ እየደረስን ነው። እዚች ጋር ደግሞ ተመርቄ ተመርቄ አያችሁ። አሁንም ስለ ራሴ እያወራሁ ነው ማለት ነው። ወይም እናንተ ከሆናችሁ ደግሞ እንደዚህ ብላችሁ ከጻፋችሁ ስለ ራሳችሁ እያወራችሁ ነው ማለት ነው። ቤተሰቦቻችን ሶ ተመርቄ፣ እንደዚህ እንደዚህ የሆንኩ ተመርቄ፣ እንደመጣው ወይም ተመርቄ እንደዚህ እንደዚህ ምናምን እያላችሁ ስጽፉም ወይም የሆነ ሰው እንደዚህ ብሎ የጻፈውን ነገር ስታንቡ ተመርቄ ስትሉ፣ ቄ ረዘም ብላ የምትነበብ አምስተኛ ፊደል የምንጠቀመው ማለት ነው። ቤተሰቦቻችን በጣም አሪፍ ሰዎ ተመርቄ ስንል አምስተኛውን እንጠቀማለን። ከዛ ደግሞ ተሰረቀ አያችሁ። ተሰረቀ ስንል ደግሞ የሆነ እቃ ካስቀመጥንበት ቦታ ተሰረቀ አያችሁ። ተሰረቀ ስንል በቀላሉ ቄ ምናምን እያለን ምናስረዝመው ምንጎትተው ነገር የለም። የመጀመሪያውን ቀ ተጠቅመን ተሰረቀ አለቅ። ተሰረቀ በጣም አሪፍ ሶ እነኛ አይነት ቃላቶቹን ደጋግመ ያሰራላችኋል። እናንተ ደግሞ በተደጋጋሚ ሳትሰላቸው፣ ትምህርት ብዙ ጊዜ ትግስት ይፈልጋል ብያችኋለሁ። የኛም ቤተሰብ ተማሪ የሆናችሁት መታገዝ ይጠበቅባችኋል ማለት ነው። እናንተ ደግሞ ምን ያክል ደረጃ እንደጨመራችሁ ራሳችሁን ታውቁታላችሁ። ከዚህ በፊት አሁን እኛ ስንጀምር አካባቢ የነበሩ ተማሪዎች አሁን በደንብ አድጎ ምጽፉ የወጡ ተማሪዎችም አሉ። ስለዚህ እናንተ ታቁታላችሁ፣ ምን ያክል ደረጃ እንደጨመራችሁ እና ትዕግስት ደግሞ ምን ያክል ጊዜ እንደታገዛችሁ መርሳት የለባችሁ ማለት ነው። ቤተሰቦቻችን ሶ ተመርቄ ስንል ቄ ባለቀለ ቤቷን እንጠቀማለን። ተሰረቀ ስንል ደግሞ ቄ የመጀመሪያ ቤቷን እንጠቀማለን ማለት ነው። ቤተሰቦቻችን በጣም አሪፍ። አሁን ወደ መጨረሻ አካባቢ ደላስተዋል፣ ወደ መጨረሻ አካባቢ ደርሰናል። እዚች ጋር ደግሞ አሰባስቢ አሰባስቢ አያችሁ፣ የሆነ ነገር የሆነ ገንዘብ አሰባስቢ ወይም ሰዎችን አሰባስቢ፣ እንደዚህ እንደዚህ ያጠረኩ ብላችሁ ለማውራት ስትፈልጉ አሰባስቢ አሰባሲቢ አሰባሲቢ አያችሁ፣ አሰባሲቢ እንደዚህ አደረግኩ ምናምን ለማለት ስትፈልጉ እንደዚህ ትጽፋላችሁ። ከዛ ደግሞ ተሰበሰበ ካላችሁ የመጀመሪያው ተሰበሰበ፣ መጨረሻ ላይ ቤ የመጀመሪያውን ትጠቀማላችሁ ማለት ነው። ወይስ ሰዎቻችን በጣም አሪፍ ሶ እዚህ ጋር መጨረሻ ላይ ምንድን ነው ያልነው? አሰባሲቢ ስንል አሰባሲቢ ስንል መጨረሻ ላይ ቤ ባለቀለበቷ እንጠቀማለን። ከዛ ተሰበሰበ ስንል ደግሞ ሁሉም ፊደላቶችን የመጀመሪያዎቹን አድርገን መጨረሻ ላይ ያለችውን ፊደል ደግሞ የመጀመሪያ ቤት አድርገን በቀላሉ እንጠቀማለን ማለት ነው። ውድ ቤተሰቦቻችን በጣም አሪፍና አስተማሪ የሆነ ቪዲዮ ነው ማለት ነው። አሁን በዛሬው ቪዲዮ ወደ መጨረሻ ፊደል እያረኩ ነው ያመጣሁ። ከዚህ በፊት ደግሞ በተሰሩት ቪዲዮች ላይ የመጀመሪያ የመጀመሪያ ፊደል እያረኩ ያመጣው ቪዲዮ ነበረ። እሱን ቪዲዮ ያያችሁት አይታችኋል። ያላያችሁ ደግሞ ገብታችሁ እየፈለጋችሁ ማየት ትችላላችሁ ማለት ነው። ቤተሰቦቻችን ይህን ያክል አስተማሪ በጣም አሪፍ የሆነ ቪዲዮ፣ ለሌሎቹ እንደናንተ መማር የሚፈልጉት እንዲጠቀሙ ሼር ማድረግ እንዳድረሱ ለጓደኞቻችሁ ማድረስ እንዳድረሱ፣ ከዛ ደግሞ ላይክ እና ኮሜንት እያደረጋችሁ ትወጣላችሁ ማለት ነው። ቤተሰቦቻችን እስካሁን ድረስ እየደገፋችሁ እያበረታታችሁ ስለሆነ ከልብ እናመሰግናለን። አሁንም ድጋፋችሁ አይለየን እላለሁ። ኮመንት ላይ የፈለጋችሁትን ነገር እየጻፋችሁ ብትወጡ ቪዲዮቻችን የበለጠ እየወጣ እንዲታይ አድርጓል ማለት ነው። ቤተሰቦች ከዚህ በተጨማሪ ከኛ ጋር ማጥናት የሚትፈልጉት እየደወላችሁ አማርኛ፣ እንግሊዝኛ፣ ኦሮምኛ እንዲሁም ሌሎችም ትምህርቶችን ማወቅ የምትፈልጓቸው ትምህርቶችን መማሪያ የምትፈልጉት በኢሞ በዋትሳፕ፣ በቴሌግራም እየደወላችሁ ከኛጋ መማር መቀጠል በአጭር ጊዜ ውስጥ ብቁ መሆን የሚያስፈልጋችሁን መሰረታዊ እውቀት ማግኘት ትችላላችሁ ማለት ነው። ቤተሰቦቻችን በሌላ ቀን እንዲሁ በአስተማሪ ቪዲዮ እስክንገኝ ድረስ ሰናይ ጊዜ። መምህር አዲስ ነበርኩ። አመሰግናለሁ።